ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንዴት አላችሁ? ዛሬ ይዤላችሁ የመጣሁት መረጃ እጅግ በጣም አንገብጋቢና በተለይ አሮጌ ተሽከርካሪ ያላችሁን እንዲሁም አሮጌ ተሽከርካሪ ለመግዛት የምታስቡ እህት ወንድሞቻችን በሙሉ በቀጥታ የሚመለከት ነው። ይሄውም መንግስት ከሰሞኑ አዲስ በአሮጌ ተሽከርካሪዎች ዙሪያ ያወጣው አዲስ መረጃ አለ። ይህንን መረጃ ተግባራዊ ከማድረጋችሁ አንጻር ምን ያክል ተጠቃሚና ተግባራዊ ካላደረጋችሁ ደግሞ ምን ያክልስ ጉዳት ይደርሳል የሚሉትን ሙሉ ዝርዝር ወደ እናንተ እናደርሳለን። በሌላ በኩል ደግሞ ከህዝብ ተሽከርካሪዎች ጋር በተያያዘ በዛሬ ዕለት አዲስ ውሳኔ ተላልፏል። በዚህም ተግባራዊ እንዲደረግ ውሳኔ መተላለፉን ተመልክተናል። ሌሎች ከታርጋ ጋር ተያያዥነት ያላቸው አዳዲስ መረጃዎችም አሉ፣ በዝርዝር እናደርሳለን። ቪዲዮውን ላይክ ላይክ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ክብራን ተመልካቾቼ በአሮጌ ተሽከርካሪዎች ዙሪያ ከዚህ በፊትም መንግስት አዳዲስ ውሳኔዎችን ሊያስተላልፍ እንደሚችል መረጃ ወደ እናንተ ማድረሳችን ይታወሳል። ታዲያ ይህ ሆነበት ዋነኛው ምክንያት ተሽከርካሪዎቹ በአገልግሎት ላይ ሊቆዩ የሚችሉበት የተወሰነ የዕድሜ ጣሪያ ሊቀመጥ ይችላል። ለምሳሌ ከ20 ወይም 25 ዓመት በላይ ያስቆጠሩ ተሽከርካሪዎች ከጥቅም ውጪ እንዲሆኑ ሊወሰን ይችላል። ይህ ገና ረቂቅ ላይ ያለ ወይም በውይይት ላይ ያለ ሀሳብ ቢሆንም ከሰሞኑ አዲስ የወጣው ከትራንስፖርትና ሎጂስቲክ ሚኒስቴር በኩል እጅግ ጥብቅ የሆነ መመሪያ ተላልፏል። ይህንን መመሪያ በዝርዝር ወደ እናንተ ከማድረሳችን በፊት ግን በዛሬው ዕለት የህዝብ ተሽከርካሪዎችን በሚመለከት አዲስ ውሳኔ መተላለፉ ተሰምቷል። የሱን በማስቀደም ከአዲሱ ታርጋ ጋር ተያይዞም አንዳንድ መረጃዎች አሉ። ቪዲዮውን አጠር አድርገን እንግዲህ ወደ እናንተ የምናደርስ ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ በዛሬው ዕለት መንግስት በአዲስ አበባና ሌሎች ከተሞች የህዝብ ትራንስፖርት ተሽከርካሪዎች እንደ የአገልግሎታቸው አይነት ወጥ ቀለም እና መለያ ኮድ እንዲኖራቸው እቅድ መያዙ ተሰምቷል። የተሽከርካሪዎች ቀለምና መለያ ኮድ ከከተማ ከተማ የተለያዩ ይሆናልም ተብለዋል። የህዝብ ትራንስፖርት አገልግሎት ሰጪ ተሽከርካሪዎች ሹፌሮችም ወጥ የደንብ ልብስ እንዲለብሱ ለማድረግ እቅድ እንደተያዘ የተነገረ ቢሆንም የትራንስፖርትና ሎጂስቲክ ሚኒስትር አቶ አለሙ ስሜ ያረጁ ተሽከርካሪዎችንም በተመለከተ ከሰሞኑ አንድ ስብሰባ አድርገው ይህንን መግለጫ ሰጥተዋል። እንደ ትራንስፖርትና ሎጂስቲክ ሚኒስትሩ ገለጻ፣ ከዚህ በፊት ከወራቶች በፊት በሚባል ደረጃ ባረጁ ተሽከርካሪዎች ዙሪያ ከፍተኛ የሆነ መመሪያና እርምጃዎች የወጡ ቢሆንም እስካሁኑ ሰዓት ድረስ ግን ተግባራዊ እንዳልተደረገና ወደ ፊት በቀጣይ በጣም በአጭር ጊዜ ውስጥ ተግባራዊ እንዲደረግ በዚህ ስብሰባ ላይ መግለጫቸውን እንደተናገሩ ተሰምቷል። የትራንስፖርት እና ሎጂስቲክ ሚኒስትር ያረጁ ተሽከርካሪዎችን ከሕዝብ ትራንስፖርት አገልግሎት ውጭ ለማድረግ እንደተወሰነ ሰሞኑን ነው እንግዲህ ባንድ ስብሰባ ላይ መናገራቸው የተዘገበው። ስለዚህ አሮጌ ተሽከርካሪዎች የምትገዙ ወይንም አሮጌ ተሽከርካሪን እጃችሁ ላይ ያላችሁ እህት ወንድሞች በሙሉ ይህንን መረጃ ከሰማችሁ በኋላ አስቸኳይ ወደ ውሳኔ ብትገቡ መልካም ነው እያልን ወደ ሌላው መረጃችን እናምራ። ከሰሞኑ በታርጋ ዙሪያ በተለያዩ ማህበራዊ ሚዲያ ላይ እንዲሁም መረጃውንም ወደ እናንተ ማድረሳችን ይታወሳል። ይህም የተለያዩ የክልሎች ታርጋ በቀጥታ ተቀይሮ አንድ አይነት ታርጋ እንዲደረግ መንግስት ውሳኔ ማስተላለፉ ከሰሞኑ የነበረው መረጃ ነው። ታዲያ በዛሬው ዕለት በክልልና ከተማ አስተዳደር ተከፋፍሎ ሲሰጥ የቆየው ነባሩ የተሽከርካሪዎች ሰሌዳ ወጥ በሆነ መልኩ ሊቀየር መሆኑን ነው በዛሬው ዕለት የተገለጸው። ይህም አሽከርካሪዎች ከአንዱ አገር ወደ አንዱ አገር ወይንም ከአንዱ ክልል ወደ ሌላ ክልል በነፃነት እንዲጓጓዙ ላላስፈላጊ ቅጣትና እንግልትም ሲያጋጥማቸው የነበረውን ችግር ያቃልላል ተብሎም ተገምቷል። በተጨማሪም አሰራሩ ለማጨበርበር የተመቸ ስለነበረ በህገ ወጥ መንገድ ወደ ሀገር ገብተው እንደ ልብ ጎዳና ላይ የሚሽከረከሩ መኪኖችን አደብ ለማስያዝ ሁነኛ መፍትሄ ይሆናል ተብሎም የሚታወስ ነገር ሲሆን በዛሬው ዕለት የወጣው ይህ አዲሱን ታርጋ በተመለከተ በቅርብ ቀን በክልልም እንዲሁም በሌሎች ከተሞች ላይ ተግባራዊ ሊደረግ መሆኑ ተሰምቷል። እንደ ተጨማሪ ሀሳብ የአሮጌ ተሽከርካሪ ባለንብረቶች ተሽከርካሪያችሁ በድንገት ከጥቅም ውጭ ሊሆን ይችላል። ይህ ማለት ከዓመታት ያፈራችሁት ንብረት ዋጋ ሊያሰጣም የሚችልበት ሲሆን፣ ለመጠገን የምታወጡት ወጪ ሊጨምር አሊያም መኪናቸውን ማደስ የማትችሉበት ደረጃ ላይ ልትረሱም ትችላላችሁ። የደረሱም ስላለው ታዲያ መኪናችንን ለመሸጥ ብንፈልጉ እንኳን ገዢ ላታገኙ ትችላላችሁ። ወይንም በጣም በርካሽ ዋጋ ለመሸጥ ትገደዳላችሁ። በተለይ ኑሮአችን በእነዚህ ተሽከርካሪዎች ላይ የመሰረተ ለምሳሌ ታክሲ፣ ቀላል የጭነት አጓጓዥ ከባድ የኢኮኖሚ ችግር ሊያጋጥም ይችላል። ታዲያ አሮጌ ተሽከርካሪ ለመግዛት ላሰባችሁ ሰዎች እጅግ ከፍተኛ ጥንቃቄ አድርጉ። የምትገዙት ተሽከርካሪ ነገ ከጥቅም ውጭ ሊሆን የሚችልበት ዕድል ሰፊ ነው። ገንዘባችሁን ከማፍሰሳችሁ በፊት ስለ ተሽከርካሪው ዕድሜ ስለ ቴክኒክ ሁኔታና ስለ መንግሥት አዲስ ደንብ በቂ መረጃ ይኑራችሁ። በርካሽ አገኘው ብላችሁ ነገ ለከፍተኛ ኪሳራና ጸጸት ራሳችሁን እንዳትዳርጉ እንመክራለን። የገዛችሁት መኪና መንገድ ላይ እንዳይንቀሳቀስ ቢታገድ ምን ያክል ተጽዕኖ እንደሚፈጥረባችሁ ማሰብ የሚደግት ነገር አይደለም። ከባለሙያ ጋር በመሆን የተሽከርካሪውን ሁኔታ በሚገባ አስመርምሩ። ነገር ግን ዋናው ቁም ነገር መንግስት ያወጣውን ወይም ሊያወጣው ያሰበውን ደንብ ማወቅና ማሟላት ግድ ይላል ማለት ነው። ለዛሬ እንግዲህ ይዘንላችሁ የቀረብ የቀረብነው መረጃ እጅግ በጣም አጠር ባለመልኩ አዳዲስ መረጃዎችን ከመንግስት በኩል የተሽከርካሪ መመሪያዎችን ነው። ስለ ታርጋም እንግዲህ አዲሱን ታርጋ በተመለከተ ሰብሰብ አድርገን ወደ እናንተ አድርሰናል። ቪዲዮን ላይክ ላይክ ሸር ሸር እያደረጋችሁ ለብዙ ኢትዮጵያን እንዲደርስ አድርጉት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላህ።